ሰላም እንደምን አደራችሁ የተከበራዊ ተመልካቻችን። ማክሰኞ 30 መጋቢት 2017 ዓ ም ለዛሬ ዘንላቸው የቀረቡ ስፖርታዊ መረጃዎች እንድትከታተሉም በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በሀያ አራተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር። ዛሬም ሶስት ጨዋታዎች ናቸው የሚደረጉት። ስለ ነሱም መረጃዎች እነግራቸዋለን። በታላላቅ የአውሮፓ ሊጎች ትናንት የመጨረሻ የሳምንት የመጨረሻ ጨዋታዎች ተደርገው ነበር። ስለዚህ ስለ ነሱም ውጤት የምንጠቁማችሁ ይሆናል። የዛሬው ትልቁ መረጃችን የሚሆነው የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ ሁለት ጨዋታዎች ይደረጋሉ። ነገም ሁለት ጨዋታዎች ይደረጋሉ። ስለ እነሱም ሰፋ ያለው መረጃ ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁ እንድትቆዩ በክብር ነው የምንጋብዘው። ለቻናሉ አዲስ የሆናችሁ ተከታታዮችም ቻናሉን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ መረጃዎች ነው እናልፋለን። በአራተኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር። ፋሲል ከነማ ከቅዱስ ጊዮርጊስ ያደረጉት ጨዋታ በፋሲል ከነማ ሁለት ለአንድ አሸናፊነት ተጠናቀዋል። ጌታን ከበደ ነው። ሁለቱም የፋሲል ከነማ የማሸነፊያ ግቦችን እያስቆጠረው፣ አብርሃም ጌታቸው ብቸኛዋን የቅዱስ ጊዮርጊስን ግብ ማስቆጠር ችሏል። በዚህ መሰረት ፋሲል ከነማ በ33 አምስተኛ ደረጃ ላይ መቀመጥ ችሏል። በአንጻሩ ቅዱስ ጊዮርጊስ በ31 ወደ ዘጠነኛ ዝቅ ማለት ችሏል ማለት ነው። ሌላኛው ጨወታ በመጨረሻ ደረጃ ላይ የሚገኘው ወልዋሎ ዩኒቨርሲቲ አድግራት ከመሪው ኢትዮጵያ ኢንሹራንስ ጋር ነበር ጨወታቸውን ያደረጉት አንድ ለአንድ በሆነ አቻ ውጤትም ማጠናቀቅ ችሏል። ፎአድ ባዮ ለወልዋሎ ዩኒቨርስቲ አድግራት መድሪ አድርጎ ነበር። ነገር ግን ፎአድ ባዮ በስልሳ ዘጠነኛ ደቂቃ በቀይ መውጣቱን ከወልዋሎ ዩኒቨርስቲ አድግራት ተቀንሷል። በሀያሰተኛ ደቂቃ ቃሲም ረዛቅ የወልዋሎ ዩኒቨርስቲ አድግራት ተጫዋች ነው ወደ ራሱ ግብ ባስቆጠራ ግብ ሁለት አንድ አንድ በሆነ ውጤት ማጠናቅ ችለዋል፣ እነዚህ ሁለት ቡድኖች። ስለዚህ የትናንቱ የወልዋሎ ዩኒቨርስቲ አድግራትና የኢትዮጵያ ኢንሹራንስ ሁለቱም ግቦች የወልዋሎ ተጫዋቾች ናቸው እያስቆጠሯቸው ማለት ነው። ስለዚህ እነዚህ ሁለት ቡድኖች አቻ በሆነ ውጤት ማጠናቅ ችለዋል። ኢትዮጵያ ኢንሹራንስ ከሁለት ከሶስት ተከታታይ ድል በኋላ ትናንት ነጥብ መጋራት ችለዋል ወልዋሎ ዩኒቨርስቲ አድግራት በአንጻሩ ወደ ወራጅ ቀጠና መውረዱን እንግዲህ ያረጋገጠ ነው የሚገኘው ይህ ቡድን ትናንት ግን አንድ ነጥብ ከመሪው ኢትዮጵያ ኢንሹራንስ ማግኘት ችለዋል ማለት ነው በዚህ ውጤት መሰረት ኢትዮጵያ ኢንሹራንስ በአርባ አምስት ነጥብ አሁንም እየመራ ነው የሚገኘው ኢትዮጵያ ፕሪሚየር ሊግን ወልዋሎ ዩኒቨርስቲ አድግራት በአንጻሩ በአስር ነጥብ 18ኛ መጨረሻ ደረጃ ላይ ነው የሚገኘው። 24ተኛው ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ ቀጥሎ ሶስት ጨዋታዎች ናቸው የሚደረጉት። ሶስት ሰዓት ተኩል ጠዋት ላይ አዳማ ከተማ ከወላይታ ድቻ ጨዋታቸውን እያደርጋሉ። ሃዲያ ሆሳእና ከድሬዳዋ ከተማ ዘጠኝ ሰዓት እንዲሁም መቻል ከመቐለ 70 እንድርታ 12 ሰዓት የሚያደርጓቸው ጨዋታዎች እጅግ የሚጠበቁ ጨዋታዎች ናቸው። በተለይ መቻል ከመቐለ 70 እንድርታ ጋር የሚያደርጉት ጨዋታ እጅግ ይጠበቃል። በ29 ነጥብ አስረኛ ደረጃ ላይ ነው የሚገኘው መቻል፣ መቐለ 70 እንድርታ በ25 ነጥብ አስራ አራተኛ ደረጃ ላይ ነው የሚገኘው። ስለዚህ የእነዚህ ሁለት ቡድኖች ጨዋታ የሚጠበቅ ይሆናል ማለት ነው። ሌላኛው በእንግሊዝ ፕሪምየር ሊግ ሰላሳ አንደኛው ሳምንት የመጨረሻው ጨዋታ ትናንት አንድ ጨዋታ ነበር የተከናወነው። በኪንግ ፖወር ስታዲየም ሌስተር ሲቲ ከኒውካስል ጋር ጨዋታቸውን አድርገው ነበር። ኒውካስል 3 ለዜሮ በሆነ ውጤት ነው ማጠናቀቅ የቻሉት አሸንፏል። ጃኮብ ሙርፊ ሁለቱም ግቦች ሲያስቆጥር ሀርቬ ባርነስ ሶስተኛውን ግብ አክሎ 3 ለዜሮ በሆነ ውጤት ኒውካስል ማሸነፍ ችሏል። በዚህ መሰረት ኒውካስል በ53 ነጥብ ደረጃውን ወደ ስድስተኛ ከፍ ማድረግ ይችሏል። ሌስተር ሲቲ በአንጻሩ ነጥብን 17ተኛ ነጥብን ያለው ወደ ሻምፒየንሺፕ ከወረደው ሳውዛምፕተን ቀጥሎ በ19 ደረጃ ላይ ነው የተቀመጠው። ስለዚህ ሌስተር ሲቲም ሳውዛምፕተን ተቀጥሎ ወደ ነበረበት ወደ ሻምፒየንሺፕ መውረዱ አይቀሬ ነው የሚመስለው። ስለዚህ ሌስተር ሲቲ ስምንት ተከታታይ ጨዋታ ነው የተሸነፈው። ጥር ላይ ነበር ለመጨረሻ ጊዜ የቶተንሃምን ሁለት ለአንድ ያሸነፈው ከሜዳ ውጭ። ከዛ በኋላ ያደረጋቸው ጨዋታዎች ሁሉም ላይ ግብ ማስቆጠር አልቻለም። ስለዚህ ሌስተር ሲቲ በሜዳውም በተከታታይ ስምንት ጨዋታ ጎል ሲያስቆጥር ነው የተሸነፈው። ይህም በቡድኑ ታሪክም በፕሪምየር ሊግ ታሪክም እንደ ታሪክ ተጽፎለታል። ስለዚህ ሌስተር ሲቲ እጅግ አስከፊ ጊዜ ነው እያሳለፈ የሚገኘው በአሰልጣኝ ሩድ ቫን ኒስትሮይ ስር ሆኖ ማለት ነው። ስለዚህ ወደ ቻምፒዮንሺፕ የመውረዱ ነገር የሌስተር ሲቲ እውን እየሆነ ነው የሚሆነ ማለት ነው። ሌላኛው በስፔን ላሊጋም አንድ ጨዋታ ትናንት ተከናውኖ ነበር። ሌጋኔስ ከኦሳሱና ጨዋታቸውን አድርገው ነበር። አንድ ለአንድ በሆነ ውጤት ነው ማጠናቀቅ የቻሉት። ዳኒራባ ለሌጋኔስ እንዲሁም ጆርጅ ሄራንዶ ለኦሳሱና ግብ ያስቆጠሩ ተጫዋቾች ናቸው ማለት ነው። በጣሪያን ሰኒያም ትናንት አንድ ተጠባቂ ጨዋታ ተደርጎ ነበር። ቦሎኛ ከናፖሊ ጨዋታቸውን አድርገው ነበር። አንድ ለአንድ በሆነ ውጤት ነው ማጠናቀቅ የቻሉት። ኢንተር ሚላን ነጥብ መጋራቱን ተከትሎ ናፖሊ የነጥብ ልዩነቱን ወደ አንድ ያጠባል ተብሎ ተጠብቀ ነበር ትናንትና። ይህ ሳይሆን ቀርቶ ናፖሊም ትናንትና ነጥብ መጋራት ችሏል። ዳን ንዶይ ለቦሎኛ እንዲሁም ዛምቦ አንጉሳ ለናፖሊ ግብ ማስቆጠር ችለዋል። ስለዚህ የነበረው የነጥብ ልዩነት በኢንተር ሚላና በናፖሊ የነበረው የነጥብ ልዩነት በ ነበረበት መቀጠል ችለዋል ማለት ነው። ስለዚህ እነዚህ ሁለት ቡድኖች ሰሪያውን ለማንሳት ሻምፒዮን ለመሆን እየተፎካከሩ ነው የሚገኙት። የሶስት ነጥብ ልዩነት ነው ያላቸው። ስለዚህ በቀጣይ ናፖሊ ከኢንተር ሚላን የአንድ ጨዋታ ብልጫን የሚያሸንፍ ከሆነ የነጥብ ልዩነቱን ወደ አቻ ማምጣት ይችላል ማለት ነው። በዚህ ወደ ቻምፒየንስ ሊግ መረጃዎች እናልፋለን። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ ይጀምራሉ። ዛሬ ሁለት ጨዋታዎች ናቸው የሚደረጉት ባየር ሚኒክ ከኢንተር ሚላን እንዲሁም አርሴናል ከሪያል ማድሪድ ናቸው። ዛሬ የሚደረጉ ጨዋታዎች ባየር ሚኒክ ከኢንተር ሚላን የሚደረገው ጨዋታ በአሊያንዝ አሬና የሚደረግ ጨዋታ ነው። የመጀመሪያ ዙር የመልሱ ጨዋታ በቀጣይ ሳምንት ሮብ በጊሴፔ ሜዛ ይደረጋል። ስለዚህ በዛሬው ጨዋታ አሊያንዝ አሬና እንግዲህ ዛሬ ጨዋታውን የሚያስተናግድ ነው የሚሆነው። ይህ ስታዲየም በዘንድሮው የአውሮፓ ቻምፒየንስ ሊግ የፍጻሜው ጨዋታ የሚከናወንበት ስታዲየም ነው፣ የአሊያንዝ አሬና ስታዲየም። ስለዚህ ይህ ጨዋታ የዛሬው ጨዋታም ዛ ስታዲየም ላይ ነው የሚደረገው በሁለቱም ቡድኖች መካከል እንግዲህ የጉዳት መረጃዎችን ስንመለከት በርከት ያሉ ተጫዋች ናቸው፣ በሁለቱም ቡድን በኩል የተጎዱት። በባየር ሙኒክ በኩል ማኑዌል ኒዌር፣ ግብ ጠባቂ ማኑዌል ኒዌር በጉዳት እንደሚገኝ ይታወቃል። አልፎንሴ ዴቪስ፣ ኪንግስሌ ኮማን፣ ጀማል ሙዚላ፣ ታሪክ ሙሽማን እንዲሁም አሌክዛንደር ፓቭሎቪች፣ እነዚህ ተጫዋቾች በጉዳት ምክንያት ከዛሬው ጨዋታ ውጭ መሆናቸውን ተረጋግጠዋል። በኢንተር ሚላን በኩል ዜሌንስኪ፣ ዴንዜል ዴንፍሬስ፣ ማህዲ ታሬኒ እንዲሁም ክርስቲያን አስላኒ እነዚህ ተጫዋቾች ዛሬ ኢንተር ሚላን ከባየር ሙኒክ የሚያደርገው ጨዋታ የማይጫወቱ ተጫዋቾች ናቸው። እነዚህ ሁለት ቡድኖች በአጠቃላይ ባለፉት አምስት ጨዋታዎች ያደረጋቸው ጨዋታዎች ስንመለከት ባየር ሙኒክ ካለፉት አምስት ጨዋታዎች ሶስትን ነው ያሸነፈው፣ በአንዱ አቻ ሲለያይ በአንዱ ሽንፈትን ማስተናገድ ችለዋል። ኢንተር ሚላን በአንጻሩ ሶስት ጨዋታዎችን አሸንፎ በሁለቱም አቻ መለያየት ችለዋል። ሽንፈትን አላስተናገድም ኢንተር ሚላን ባለፉት አምስት ተከታታይ ጨዋታዎች ማለት ነው። የነዚህ ሁለት ቡድኖች የእርስ በርስ ግንኙነቶችን ስንመለከት ባለፉት አምስት ጨዋታዎች ባየር ሙኒክን አራቱን ማሸነፍ ችለዋል። ኢንተር ሚላን አንድ ብቻ ነው ማሸነፍ የቻለው። ስለዚህ ባየር ሙኒክ በታሪክ ብልጫ አለው ማለት ነው። ነገር ግን በወቅታዊ አቋም ካየን ኢንተር ሚላንም ጠንካራ እንቅስቃሴ እያደረገ የሚገኝ ቡድን ነው። ዛሬ ለባየር ሙኒክ ቀላል ተፎካካሪ እንደማይሆን የሚታወቅ ነው ማለት ነው። እነዚህ ሁለት ቡድኖች በታሪክ አስራ ሁለት ጊዜ ነው የተገናኙት በታሪካቸው ማለት ነው። ባየር ሙኒክ ሰባቱን ሲያሸንፍ ኢንተር ሚላኑን አራቱን ማሸንፍ ችለዋል። በአንዱን አቻ ውጤት ማስመዝገብ ችለዋል ማለት ነው። ስለዚህ ዛሬ በአሊያንዝ አሬና ባየር ሙኒክ ከኢንተር ሚላን ጋር ጨዋታቸውን የሚያደርጉ ይሆናል ማለት ነው። ሌላኛው ጨዋታ በኤምሬትስ ስታዲየም የሚደረገው የአርሴናልና የሪያል ማድሪድ ጨዋታ ነው። እጅግ የሚጠበቅ ጨዋታ ነው ይህ ጨዋታ። ስለዚህ እነዚህ ሁለት ቡድኖች በታሪክ ብዙም ታሪክ የላቸውም የግንኙነት ታሪክ ዛሬ ሁለቱም በጥሩ አቋም ላይ ነው የሚገኙት። ሪያል ማድሪድ እንደሚታወቀው አስራ አምስት ጊዜ የአውሮፓ ቻምፒየንስ ሊግ ባለቤት ነው። አርሰናል በአንጻሩ በቻምፒየንስ ሊግ ብዙም ታሪክ የለውም። ስለዚህ በወቅታዊ አቋም ግን አርሰናል ጥሩ እንቅስቃሴ ነው እያገኝ እያደረገ የሚገኘው። ዛሬ ለሪያል ማድሪድ ፈተና ሊሆን እንደሚችል ብዙዎች እየተናገሩ ነው የሚገኙት ማለት ነው። የጉዳት ዜናን የሚመለከት ስናነሳ በአርሰናል በኩል በርከት ያሉ ተጫዋቾች በጉዳት ከዚህ ጨዋታ ውጭ ናቸው። ጋብርኤል ጄሱስ፣ ካይ ሃቨርዝ፣ ጋብርኤል ማጋሊሽ፣ ሪካርዶ ካላፌሪ፣ ታካያቶ ተሙያሱ በጉዳት ምክንያት ከዚህ ጨዋታ ውጭ ይሆናሉ። ራሂም ስተርሊንግም በቅጣት ምክንያት ከዚህ ጨዋታ ውጭ ይሆናል ማለት ነው። ስለዚህ እነዚህ ተጫዋቾች አርሰናል ዛሬ በሜዳው ሪያል ማድሪድን በሚያስተናግድበት ጨዋታ የማይጫወቱ ተጫዋቾች ናቸው። በሪያል ማድሪድ በኩል አንደሬ ሉኒን ግብ ጠባቂው በጉዳት ምክንያት ከዚህ ጨዋታ ውጭ ነው። ዳኒ ካርቫን እንደሚታወቀው ለዓመት ሙሉ ከሜዳ እንደሚርቅ አስቀድሞ ይታወቃል። ፌርላንድ ሜንዲ፣ ኤደር ሚሊታ፣ ዳኒ ሴቫሎስ እንዲሁም አርሎን ችዋሚኒ ከዚህ ጨዋታ ውጭ የሆኑ ተጫዋች ናቸው። አርሎን ችዋሚኒ በቅጣት ምክንያት ነው ከዚህ ጨዋታ ውጭ የሆነው። ስለዚህ ሁለቱም ቡድኖች ከነዚህ ተጫዋቾች ውጭ ዛሬ ወደ ሜዳ የሚገቡ ይሆናል ማለት ነው። እነዚህ ሁለት ቡድኖች ያለፉት በሁሉም ውድድሮች ያደረጓቸው አምስት ጨዋታዎችን ያስመዘገቡት ውጤት ስንመለከት አርሴናል ሁለት ጨዋታ ብቻ ነው ያሸነፈው፣ በሶስቱም አቻ መለያት ችሏል። ሪያል ማድሪድ ሁለት ጨዋታዎችን አሸንፏል፣ በአንድ አቻ ሲለያል፣ በሁለቱም ሽንፈትን ማስተናገድ ችሏል። በቫለንሺያ ባለፈው ሳምንት እንዲሁም በአትሌቲኮ ማድሪድ በአውሮፓ ቻምፕዮንስ ሊግ በሁለተኛው ዙር የመልስ ጨዋታ አንድ ለዜሮ እንደተሸነፈ ይታወሳል። በፍጹም ቅጣት ምት አሸንፎ ይለፍ እንጂ ማለት ነው። የነዚህ ሁለት ቡድኖች የእርስ በርስ ግንኙነቶችን ስንመለከት በታሪክ አራት ጊዜ ብቻ ነው የተገናኙት አርሴናልና ሪያል ማድሪድ። አርሴናል በሁለቱም ሲያሸንፍ በሁለቱም አቻ መለያት ችለዋል። ሪያል ማድሪድ አርሴናልን ማሸነፍ አልቻለም እስካሁን። ስለዚህ የዛሬው ጨዋታስ ምን ውጤት ያሳየን ይሆን? አራት ሰዓት ማታ ጀምሮ በሚደረገው የኤምሬስ ጨዋታ የምንመለከተው ይሆናል ማለት ነው። የሁለቱም አሰልጣኞች ታሪክ ስንመለከት አርቴታ ከካርሎ አንቸሎቲ ጋር ሶስት ጊዜ በታሪክ ተገናኝተዋል። አንቸሎቲ በኤቨርተን ቤት እያለ ማለት ነው። አርቴታ አንድ ጊዜ ሲያሸንፍ ኤቨርተን በካርሎ አንቸሎቲ በኤቨርተን ስር ሆነ ማለት ነው፣ ሁለት ጊዜ አርሴናል አርቴታን ማሸነፍ ችሏል ማለት ነው። ሌላኛው ዛሬ በሁለቱም ጨዋታ በኩል ቢጫ ካዩ በቀጣ ጨዋታ የሚያመጣቸው ተጫዋቾች ስንመለከት በማስጠንቀቂያ ካርድ ያሉ ማለት ነው። በአርሰናል በኩል ጋብሪኤል ማርቲኔሊ፣ ዲክላን ራይስ ና ጁሪየን ቲምበር ዛሬ የቢጫ ካርድን የሚመለከቱ ከሆነ የመልሱ የቤርናቦ ጨዋታ የሚያመጣቸው ይሆናል ማለት ነው። በሪያል ማድሪድ በኩል ቪኒሲስ ጁኒየር፣ ሉካ ሞድሪች፣ ኢንድሪክ አንቶኒ ሩዲገር ኤድዋርዶ ካማቪንጋ እንዲሁም ሉካስ ቫስኬስ ዛሬ በኤምረ ስታዲየም የማስጠንቀቂያ ቢጫ ካርድን የሚመለከት ከሆነ ቀጣዩ በሳንቲያጎ ቤርናው የሚደረገው የመልሱ ጨዋታ የማይሰልፉ ተጫዋቾች ይሆናሉ ማለት ነው። ከዚህ ጨዋታ አስቀድሞ ትናንትና የተለያዩ የሁለቱም ቡድን አሰልጣኝ ና ተጫዋቾች አስተያየታቸውን ሰጥተው ነበር። የአርሰናሉ አሰልጣኝ ማይክል አርቴታ የእኛ ሰዎች ወይም ደጋፊዎች እያንዳንዱን ኳስ ከእኛ ጋር እንዲጫወቱ እንፈልጋለን። ይህ ትልቅ ለውጥ ነው፣ ትልቅ ለውጥ ያመጣል። በዚህ ደረጃ ስንጫወት ስትዲየሙ ትልቅ ድባ መፍጠር አለብን ሲል አስተያየቱ ሰጥተዋል። ኳስ ለመመልከት ብቻ አይምጡ፣ ኳስን አብረው ለመጫወት ጭምር ይምጡ ሲል ለደጋፊዎችን እንግዲህ አስተያየቱን ሰጥተዋል። አሰልጣኝ የሆንኩት እንደነዚህ አይነት ጨዋታዎችን ለማድረግ ነው። እንደምናሸንፍም እርግጠኛ ነኝ። አሸንፈን ወደ ቀጣይ ዙር እናልፋለን ብለዋል ማይክል አርቴታ። ስለ ካርሎ አንቾለቲም አስተያየት ሰጥተዋል ማይክል አርቴታ። ካርሎ አንቾለቲ ለእኔ ትልቅ መነሳሻ ነው። በቻምፒየንስ ሊግም ትልቅ ታሪክ አለው ሲል ለካርሎ አንቾለቲ ያለው አስተያየት አድናቆትን መግለጽ ችሏል። የአሰልጣኙ የአርሰናሉ አሰልጣኝ ማይክል አርቴታ ሌላኛው አስተያየት የሚሰጡት ትናንትና ቡካዮ ሳካ ነው። ለረዥም ጊዜ በጉዳት የቆየው ቡካዮ ሳካ ባለፈው ሳምንት ወደ ሜዳ ተመልሶ ግብን እንዳስቆጠረ እና እናስታውሳለን። ዛሬም በሪያል ማድሪድ ጨዋታ ይሰለፋል። ትናንትናም ከጨዋታው አስቀድሞ አስተያየቱን ሰጥተዋል። ሪያል ማድሪድ በካምባኮች እና በባለቀ ሰዓት ግብ በማስቆጠር ይታወቃሉ ብለዋል። በእኛ እንደማይሆን ይህ ግን ተስፋ እናደርጋለን፣ ይህ በኛ አይከሰትም ብለዋል፣ ቡካዮ ሳካ ማለት ነው። ሌላኛው የአርሰናሉ ተጫዋች ማይክል መሪኖ ነው አስተያየቱ ነው ሲሰጠው፣ ስለ ሮድሪጎ ነው አስተያየት ሰጠው። ማይክል መሪኖ ሮድሪጎ ፈጣን፣ ፊዚካል፣ ቴክኒካል ተጫዋች ነው። በአንድ ለአንድ ግንኙነቶችም ድንቅ ነው፣ አስደናቂ ነው። በጠባብ ስፔስ መጫወትም የሚችል ተጫዋች ነው እና የተሟላ አስደናቂ ተጫዋች ነው ሮድሪጎ ሲል ማይክል መሪኖ አስተያየቱ ሰጥቷል። ማለት ነው። የሎስ ብላንኮቹ አሰልጣኝ ካርሎ አንቸሎቲ በበኩሉ ቪኒሲየስ ጥሩ ጨዋታ እንደሚያደርግ እርግጠኛ ነኝ ብለዋል። ባለፈው ቪኒሲየስ ጁኒየር በቫለንሲያ ሁለት ለአንድ በተሸነፉበት ጨዋታ የፍጹም ቅጣት ምት እንዳመከነ ይታወሳል። ትናንትናም ካርሎ አንቸሎቲ ነገ ጥሩ ጨዋታ እንደሚያደርግ እርግጠኛ ነኝ ሲል ስለ ቪኒሴስ ጁኒየር አስተያየቱ ሰጥተዋል። ለጨዋታው በደንብ ተዘጋጅተናል። አርሰናል በብዙ ነገር ጎበዝ ነው። ልምድ ያስፈልጋል። ልምድ ካለህ ሁሉም ነገር ከባድም ቢሆን ትወጣዋለህ ሲል ጣሊያናዊ አሰልጣኝ ካርሎ አንቾሎቲ አስተያየቱን ሰጥተዋል። የነገው ጨዋታ ወሳኝ አይደለም ምክንያቱም የሳንቲያጎ ቤርናቦ 90 ደቂቃ ያለን ሲልም ካርሎ አንቾሎቲ ስለ ዛሬው ጨዋታ ወሳኝነት አስተያየቱን ሰጥተዋል። ስለ ኦዲጋርድ የተጠየቀው ካርሎ አንቾሎቲ ኦዲጋርድ ማድሪድን የለቀቀው ጥራቱን የሚያሳይበት ጊዜ ስለላገኘ ነው ብለዋል። የመጫወት እድል ለማግኘት በቻምፒየንስ ሊግ ውስጥ ጥሩ ካሉ ምርጥ ቡድኖች ጋር እየተጫወተ ነው፣ ወደዛ መሄድ ችሏል ሲል ካርሎ አንቾሎቲ ስለ ማርቲን ኦዲጋርድ አስተያየት ሰጥተዋል። የሎስ ብላንኮች ግብ ጠባቂ ቲቦ ኮርቷ በበኩሉ ጥሩ ስሜት ይሰማኛል፣ ትናንትና አስተያየቱን ሰጥተዋል። ከብዙ ዓመታት ነው እንግዲህ እዚህ ለመጫወት የተገኘ ነው። አርሰናል በጣም ጠንካራ እንደሆነ እናውቃለን፣ ማንቸስተር ሲቲንም ማሸነፍ ችለዋል። የቆሙ ኳሶች የመከላከል ያስፈልገናል። የቆሙ ኳሶች ላይ አርሰናል ጥሩ እንደሆነ አንስተዋል ቲቦ ኮርቷል። ስለዚህ አርሰናል በሜዳው በጣም ጠንካራ ቡድን ነው። ለማሸነፍ እንሞክራለን ሲል ቲባት ኮርቷ አስተያየቱን ሰጥተዋል። ጨዋታውን በቋሚነት እንደሚጀምር የተጠየቀው ቲባት ኮርቷ በቋሚነት እንደሚጀምር እርግጠኛ አይደለሁም፣ ይህ ለአሰልጣኙ መጠየቅ አለብን። እኔ ግን ለመጫወት ዝግጁ ነኝ ሲል ቲባት ኮርቷ በ ትናንትናው በትናንትናው በነበረው ጋዜጣዊ መግለጫ አስተያየቱን ሰጥተዋል ማለት ነው። ስለዚህ ነገ አራት ሰዓት ማታ ላይ በኤምረስ ስታዲየም አርሴናል ከሪያል ማድሪድ ጋር የሚያደርጉት የመጀመሪያው ዙር የሩብ ፍጻሜ የጥሎ ማለፍ ጨዋታ እጅግ የሚጠበቅ ጨዋታ ነው ማለት ነው። በዚህ ወደ አጫጭር መረጃዎች ስናልፍ ሳውዛምተን አሰልጣኙን አሰናብተዋል። አሰልጣኝ ኤቫን ጁሪክን ማሰናበት ችለዋል። ሳውዛምተን እንደሚታወቀው ባለፈው በቶተንሃም ሶስት ለአንድ መሸነፍን ተከትሎ ወደ ሻምፒዮንሽ መውረድን አረጋግጠዋል። ከዛ በኋላ ኤቫን ጁሪክን ማሰናበት ችለዋል። አሰልጣኝ ኤቫን ጁሪክ ባለፈው ታህሳስ ወር ነበር ፋሰል ማርቲንን ተክቶ ወደ አሰልጣኝነት የመጣው። ከዛ በኋላም አስራ አራት ጨዋታ አድርጎ አስራ ሁለቱን መሸነፍ ችለዋል በአንዱን አቻስላይ አንድን ብቻ ነው ማሸነፍ የቻለው። አሰልጣኝ ኤቫን ጁሪክ ማግኘት ከነበረበት አርባ ሁለት ነጥብም አራቱን ብቻ ነው ማሳካት የቻለው። ስለዚህ ከሳውዛምተን ጋር መለያየቱን ይፋ ሁኗል ማለት ነው። ሳውዛምተን እንግዲህ አሰልጣኝ ሲሞን ራስክን ነው ጊዜያዊነትን መሾም የቻለው ከ18 ዓመት በታች የሳውዛምብቶን ቡድን አሰልጣኝ ሲሞን ራስ እስከዚህ ዓመት መጨረሻ በጊዜያዊነትን መቅጠር ችሏል። ለዚህም በአዳም ላላና ምክትልነት ነው መቅጠር የቻለው አዳም ላላና በቡድኑ እየተጫወተ የሚገኝ የቀድሞው የሊቨርፑል ተጫዋች ነው። 15 ጨዋታዎችን በቋሚነት መሰለፍ ችሏል ለሳውዛምፕተን በዚህ አመት። ስለዚህ እሱን በምክትል አሰልጣኝነት እንግዲህ መቅጠር ችሏል ማለት ነው። በሁለቱም በተጫዋች ነችም በምክትል አሰልጣኝነት የሚሰራ ይሆናል ማለት ነው አዳም ላላና። ማንቸስተር ዩናይትድ እንግዲህ የጎል የማስቆጠር ችግራቸውን ለመቅረፍ አጥቂዎችን እንግዲህ እያደኑ ነው የሚገኙት። ቪክተር ኤኬሬስ እና ቪክተር ኦስሚን ከማንቸስተር ዩናይትድ በተደጋጋሚ ስማቸውን እየተያዘ ነው የሚገኘው። ቪክተር ኤኬሬስ በስፖርቲንግ ሊዝበን ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። አሰልጣኝ ሩበን አመሪም ጥሩ የሚባል ግንኙነት አለው ተብሎ ይታሰባል ከቪክቶር ዮከሬስ በዚህ ምክንያትም ወደ ማንቸስተር ዩናይትድ ለማስመጣት እንግዲህ እየጠየቅ ነው የሚገኙት ማንቸስተር ዩናይትዶች። ነገር ግን ቪክቶር ኢዮከሬስ በቀጣይ አመት በአውሮፓ ቻምፒየንስ ሊግ መሳተፍ ይፈልጋል። ማንቸስተር ዩናይትድ እንደሚታወቀው በአውሮፓ ቻምፒየንስ ሊግ አይሳተፍም በቀጣይ አመት። ስለዚህ ቪክቶር ዮክሬስ ወደ ማንቸስተር ዩናይትድ የመምጣቱ እድል እየጠበበ የሚገኝ ይመስላል። ቪክቶር ኦስሚኒም እንግዲህ ወደ ማንቸስተር ዩናይትድ ለማስፈረም እንግዲህ ይፈልጋሉ ማንቸስተር ዩናይትዶች ነገር ግን ከእነዚህ ሁለት ተጫዋቾች በበለጠ የኢፕስዊች ታውንን ሊያም ዴላፕን ይመርጣሉ ሲል ቲኤንቲ ስፖርት ነው እንግዲህ መረጃውን ይ የወጣው ሊያም ዴላፕ እንደሚታወቀው ኢፕስዊች ታውን በወራጅ ቀጠና ደረጃ ላይ ቢገኝም በእያንዳንዱን ጨዋታ ግብ እያስቆጠረ የሚገኝ አስደናቂ ተጫዋች ነው ስለዚህ ማንቸስተር ዩናይትድ በተደጋጋሚ ይህን ተጫዋች የሚፈልጉበትን ለማስፈረም እንግዲህ ተደጋጋሚ ፍላጎት እያሳዩ ነው የሚገኙ። ስለዚህ ከቪክቶር ዮኬሬስና ቪክቶር ኤስሚን በበለጠ ሊያም ዴላብ ወደ ኦልትራፎርድ ለማስመጣት እንግዲህ ማንቸስተር ዩናይትድ ምርጫቸውን አድርጓል እየተባለ ይገኛል ማለት ነው። ስለዚህ ለዛሬ የነበሩ ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን።